ሰላም ጤና ይስጥልን። ተመልካቾቻችን እንኳን ለስድስተኛ ዓመት ታላቁ ህዳሴ ግድብ ግንባታ በሰላም አደረሳችሁ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ እንግዲህ ስድስት ዓመት ሞልቶታል። ሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በአንድነት የሚገነቡት ይህ ታላቁ የህዳሴ ግድብ ግንባታ የግንባታ ሂደቱ ሃምሳ ስድስት በመቶ ደርሷል ታላቁ የህዳሴ ግድባችን የሀገራችን ህብረ ዜማ የህዳሴያችን ማማ በሚል መሪ መልእክትም የተከበረ ነው የሚገኘው የዛሬው የፍኖተ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ፕሮግራማችንም ልዩ ፕሮግራም አዘጋጅቷል በዓሉን ምክንያት በማድረግ ቀዳሚ የምናደርገው ግን መረጃ ቴሌኮም ይሆናል ሀብታም ገበየው ጤና ይስጥልን። ወደ ሳምንቱ የቴሌኮም መረጃ አልፋለሁ። የሱሉልታ ሳተላይት ጣቢያ በዲጂታል ቴክኖሎጂ በመታገዝ አገልግሎቶቹን ለማዘመን እያደረገ ያለው ጥረት ተጠናክሮ መቀጠል እንዳለበት በህዝብ ተወካዮች ምክር ቤት የሳይንስ መገናኛና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው የሱሉልታ ሳተላይት ጣቢያን በጎበኘበት ወቅት እንደገለጸው ጣቢያው በፋይበር ኦፕቲክ እና በሳተላይት አማካኝነት የቴክኖሎጂ ውጤቶችን በመጠቀም የኢንተርኔት ሳተላይት፣ ሬዲዮ፣ ቴሌቪዥን እና መሰል የስርጭት አገልግሎቶችን መስጠቱን ሊያጠናክር ይገባል ተብሏል። የቋሚ ኮሚቴ ሰብሳቢ የተከበሩ አቶ ጌታቸው መሰለ ተቋማት ያሉበትን ቁመና በመስክ ስምሪት ማየትና መረዳት በእውቀት ላይ የተመሰረተ ድጋፍ ለማድረግ እንደሚያግዝ ጠቁመው በሪፖርት የሚቀርቡ መረጃዎችን ለማረጋገጥም የላቀ ፋይዳ አለው ብለዋል። በጉብኝቱ ወቅት ለምክር ቤት አባላቱ ሳተላይት ጣቢያው አሁን ላይ ስላለበት ሁኔታና በቀጣይ በቴክኖሎጂ በመታገዝ ሊከናወኑ ስለታቀዱ አዳዲስ አሰራሮች ገለጻ ተደርጎላቸዋል። ጣቢያው የመረጃ አገልግሎት አሰጣጡ ሙሉ በሙሉ ዲጂታላይዝድ ለማድረግ እያከናወነ ያለው ተግባር የሚበረታታ ቢሆንም በፕላዝማ ትምህርት ስርጭትና በኢንተርኔት የሚስተዋሉ የአገልግሎት መቆራረጥና በሌሎች አገልግሎቶች የሚከሰቱ የስርጭት ችግሮችን በማስተካከል ረገድ መስራት እንዳለበት ቋሚ ኮሚቴው አሳስበዋል። በመገናኛ እና ኢንፎርሜሽን ቴክኖሎጂ ሚኒስቴር የስታንዳርዳይዜሽንና ሬጉላቶሪ ዳይሬክቶሬት ዳይሬክተር አቶ ባልቻ ረባ ችግሮቹን ለመፍታት የዘመናዊ መሳሪያ ግዢ እየተከናወነ እንደሚገኝና የጣቢያውን አሰራር ሙሉ በሙሉ ዲጂታላይዝድ ለማድረግ እየተሰራ መሆኑን አስታውቀዋል። እንደ አውሮፓውያኑ ዘመን አቆጣጠር በ1979 በኢትዮጵያውያንና በጃፓናዊያን መሀንዲሶች የተገነባው የሱሉልታ ሳተላይት ጣቢያ በኢትዮጵያ የፋይበር ኦፕቲክስ አገልግሎት ከመጀመሩ በፊት የድምጽ የዳታና የቴሌቪዥን ስርጭት አገልግሎት በመስጠት ሀገሪቱ ከውጭው ዓለም ጋር የመረጃ ልውውጥ እንዲኖራት ሲያደርግ ቆይቷል። ሳተላይት ጣቢያው በአሁኑ ጊዜ ዲጂታል በሆነ የቴክኖሎጂ ውጤቶች ጭምር በመታገዝ በርካታ የመረጃ አገልግሎቶችን ተደራሽ እያደረገ ይገኛል። ተመልካቾቻችን፣ የሳምንቱ የቴሌኮም መረጃ እንዲመስል ነበር። ከቀሪ ዝግጅቶች ጋር መልካም ቆይታ። ተመልካቾቻችን መረጃ ቴሌኮም ተከታትለን ተመልሰን ተገናኝተናል። ኢትዮ ቴሌኮም ባከናወነው የማስፋፊያ ስራ በሀገራችን በሁሉም አቅጣጫ ላሉ ልማቶች የታላቁ የኢትዮጵያ ህዳሴ ግድብ ግንባታና ሌሎች ሜጋ ፕሮጀክቶችን መሳለጥ ኃላፊነቱን የተወጣ ነው የሚገኘው። የዛሬ ልዩ ፕሮግራማችን ደግሞ የኢትዮ ቴሌኮም መሰረተ ልማት ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ እያበረከተ ያለውን አስተዋጽኦ የሚያስቃኘን ነው የሚሆነው። በያላችሁበት አብራችሁን ቆዩ። ኢትዮ ቴሌኮም በመላ ሀገሪቱ ከ2007 ዓ ም ጀምሮ ተግባራዊ ያደረገው የቴሌኮም ማስፋፊያ ፕሮጀክት ሁሉንም ዜጋ የቴክኖሎጂ ተጠቃሚ ማድረግ እያስቻለ ይገኛል። በተለይም ደግሞ የቴሌኮም ማስፋፊያው እንደዚህ ግዙፍ የሆኑ ሜጋ ፕሮጀክቶችን ተጠቃሚ ማድረግ በመቻሉ በዚህ ቦታ ላይ የሚሰሩ ሰራተኞች በማንኛውም ሁኔታ አስቸጋሪ በሆነ በፀሐይ በተለያዩ ሁኔታዎች ላይ የሚገኙ ሰራተኞችም ሩቅ ከሚገኙ ወዳጅ ዘመዶቻቸው፣ ቤተሰቦቻቸው ጋር በሌሎቹ የሀገራችን ክፍሎች እንዳለው ሁሉ እዚህም ቦታ የቴሌኮም መሰረተ ልማት በመድረሱ እኩል ተጠቃሚ መሆን እንዲችሉ እና ስራቸውን በትጋት እንዲፈጽሙ እያስቻላቸው ይገኛል። እዚህ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ላይ ከኢትዮ ቴሌኮም የማስፋፊያ ፕሮጀክት ጋር ተያይዞ አካባቢው ቱጂ ስሪጅና የሌሎች የመሰረተ ልማቶችን ተጠቃሚ መሆን በመቻሉ ሰራተኞች የዚሁ የቴሌኮም ተጠቃሚ መሆን ችለዋል። ሩቅ ቦታ ነው ያለነው፣ ግን ይህን ርቀት በምንም አይነት እንዳይሰማን ካደረጉት መሰረተ ልማቶች አንዱ የኢትዮ ቴሌኮም አገልግሎት ነው። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ መጋቢት 24 2003 ዓ.ም ተመረተ ነበር የተበሰረው። ፕሮጀክቱ የትውልድን ቁርጠኛ የመፈጸም ቅብብሎሽ እያረጋገጠ ነው። የላ ፌርማ ያረፈበት ዝግጅት በመሆኑ የህዳሴ ጉዟችን መሐንዲሶች፣ እኛውም ግንበኞች እና ሰራተኞች እኛው፣ የፋይናንስ ምንጮች እና አስተባባሪዎች እኛው፣ በአጠቃላይ የህዳሴ ጉዟችን ባለቤቶች እኛው መሆናችንን የሚያሳይ የባለቤትነት ማረጋገጫ ካርታችን ነው። ፕሮጀክቱ በምድራችን ረዥሙ ተጓዥ ወንዝ አባይ ወይም ናይል ላይ ግድብ በመገንባት ከውሃ 6450 ሜጋዋት የኤሌክትሪክ ኃይልን ማመንጨት የሚያስችል ነው። ይህ አሁን ከበስተኋላችን የምናየው ዋናው ሮለር ኮምፓክትድ ኮንክሪት ግድብ በአባይ ወንዝ ወይም አግድሞች እየተገነባ ያለ ነው። 145 ሜትር ቁመት ስል ክረስት ሌቭሉ 645 ሜትር ወይም ሲያልቅ ጠርዙ 645 ሜትር ይሆናል ማለት ነው። ይህንን ግድብ እዚህ በማቆማችን ወደኋላ ወንዙን ሸለቆን ተከትሎ ወደ 240 ኪሎ ሜትር በላይ የሚሆን ቦታ ውሃ ይቀመጥበታል። በዛ ነው ወደ 74 ቢሊዮን ሜትር ኪዩብ ያለው ውሃ ተይዞ በ16 የኃይል ማመንጫ ዩኒቶች አማካኝነት ከ6000 ሜጋዋት በላይ ኃይል ማመንጨት ይቻላል። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ የመንግስትንና የመላ ኢትዮጵያውያንን ልዩ ትኩረት የተሰጠው የልማት ሥራ ነው። በዚህም በስፍራው የተለያዩ የመሠረተ ልማት ሥራዎች እንዲሟሉለት ተደርጓል፣ በመደረግ ላይም ነው። ከእነዚህ ሥራዎች መካከልም የኢትዮ ቴሌኮም ምርትና አገልግሎቶች በስፍራው እንዲኖሩ መደረጉ ይጠቀሳል። የኢትዮ ቴሌኮምም ያው እዚህ ቦታ ላይም ያው እንደምታዩት የመሀል አገር ያህል ወይም መሀል አገር ያህል እንዳለን በምንቆጥረው ሁኔታ አገልግሎቱን እያገኘን ነው። በማንኛውም ዘርፍ ይህ ፕሮጀክት ለሁላችንም ቀዳሚ አጀንዳችን መሆኑን የሚያሳይ ነው። የተለያዩ ስራዎች የሚከናወኑበት የፕሮጀክት የስራ ወረዳ ነው። በሀገር ውስጥም ያሉ የውጭም ዜጎች ተሰማርተውበት በተለያዩ ጊዜያቶች ደግሞ ከፕሮጀክቱ ጋር ግንኙነት ያላቸው ከፍተኛ ባለሙያዎች፣ ዲፕሎማቶች፣ የተለያዩ የመገናኛ ብዙሃኖች እዚህ በመምጣት ብዙውን ጊዜ ያው ባላቸው ሲስተም አማካኝነት የሀገራችንንም የቴሌኮሙኒኬሽን አገልግሎትን በመጠቀም ለመላ የዓለም ሕዝቦች ተደራሽ እያደረጉት ይገኛሉ። ኢትዮ ቴሌኮም በመላ ሀገሪቱ እንዳካሄደው የማስፋፊያ ሥራ ሁሉ በዚህ ፕሮጀክት አካባቢም አገልግሎቱ በጥራት እንዲዳረስ ሲሰራ ቆይቷል። የብሮድባንድ አገልግሎት፣ የስሪጂ አገልግሎት እዛ ያሉ እዚህ ስራ ላይ የተሰማሩ የአገር ውስጥ ባለሙያዎችም የውጭ ሀገር ባለሙያዎችም ሁሉ ሊጠቀሙበት የሚችሉ የብሮድባንድ አገልግሎት አለ። በቢሮ የሚጠቀሙበት፣ በዋይፋይ የሚጠቀሙበት የቴሌኮም አገልግሎቶች፣ የተለያዩ የባንክ አገልግሎት ሊሰጡ የሚችሉ ስሪጂ የምንለው አገልግሎት በመላው አገሪቱ እየተስፋፋ ነው ያሉ እና ይሄ የህዳሴ ግድብ ፕሮጀክት ደግሞ በተለየ ሁኔታ ሁሉም አገልግሎት በተሟላ ሁኔታ እዛ እንዲቀርብ ነው የተደረገ። አብረን እንመለከታለን። የኔትወርክ ጥራታችንንም እግረ መንገድ ታረጋግጡበታላችሁ ማለት ነው። ሄሎ ማሜ። እንደምን አደረስ ሰላም ነው ቅዱስ የነስ ያገናኝ ባባ በጣም አሪፍ ባባዬ በጣም እወድሃለሁ እሺ ቀደም ሲል የኔትወርክ ከቨሬጅ ለማግኘት ርቀት እንሄድ ነበር ቤተሰቦቻችንን ለማግኘት አሁን ግን እንደምትመለከቱት በተለያየ ቦታ የኔትወርክ ታወሮች ተተክለውልን። ከቤተሰብ ከማናገር ኖርማሊ ቶኪንግ ባሻገር ትልቅ የሆነ የኢንተርኔት ከቨሬጅ እስከ 3ጂ ድረስ ተገጥሞልን ኢንተርኔት በሞባይልም ሆነ በኮምፒውተራችን መጠቀም ይችላል። 24 ሰዓት ሙሉ ኔትወርክ ፉል ነው። ኢንተርኔት መጠቀም ትችላለህ። ፌስቡክ መጠቀም ትችላለህ። በዚህ ስልክ አማካኝነት ከፈለጉ ሀገሮችና ከፈለጉ ነገሮች ላይ ማግኘት ትችላለህ። የፈለገውን ነገር መጠቀም ትችላለህ። የሱ ስልክ መጠቀም በማንኛውም ቦታ ላይ ፐርፌክትሊ ማገኘው ነገር ማግኘት የሚችልበት መንገድ በተለይ ዚጋ ቁጭ ከማዘር ጋር ወይም ከፋዘር ጋር ማውራት ለምን በተለይ ኔትወርክ ሁሌ ሁሌ ነው ያለው። በፊት ግን ማውራት አልችልም ነበር፣ ገና ኔትወርክ ጠብቄ ነበር። በዚያን ሰዓት የሚደረገው ነገሮችን ማወቅ አልችልም ነበር። ግን አሁን ዳይሬክት ላይ በቃ ከቤተሰብ ጋር እንዳለ ነው የሚቆጠረው። ለምን እዚህ ጋር ተቀምጬ እዚያ ጋ ማግኘት ስለምችል፣ እኔ ከህዳሴ ግድብ ነው የምደውልልህ። እንዴት ነው ስራ? በጣም አሪፍ ነው እየሰራል ነው። ሰላም ናንተ ይገርማል። ዕለት ቀኒት ዕለት ማታም እየሰራን ይሄው በጣም እየሰራን ነው። 24 ሰዓቱን ስራ ነው። እስካሁን ድረስ ሁሉ ነገር ዘመዶች ጋር እንገናኛለን፣ ስሪጂ ይሰራል። እንዲሁም የተለያዩ ሚዲያዎችን እንጠቀማለን። እንደ ማንኛውም እንገናኛለን፣ እንደውላለን። ለቤተሰቦቻችን ስልኮች ጥሪ ናቸው። ብዙ ችግር የለብን መስል። ዛሬ አጠቃላይ የግድቡ ግንባታ በመላ የኢትዮጵያውያን ርብርብና ለመንግስት የቅርብ ክትትል ወደ ወሳኝ ምዕራፍ ተሸጋግሯል። በዚህ የስኬት ጉዞም ኢትዮ ቴሌኮም አብሮ አለ። አገልግሎቱ እንዳይቋረጥም የኢትዮ ቴሌኮም በየደረጃው ያሉ ሰራተኞችና አመራሮች ይከታተላሉ። ምን ችግር አለ? ችግርም ካለ ማለት ነው ወዲያውኑ ይደርሳሉ። ስለዚህ በጣም በቅርበት እየታገዝን ያለንበት ሁኔታ እንዳለ ለመግለጽ ነው። ይሄን አገልግሎት ማቅረብ ማለት ለተቋሙ ትልቅ ክብር ነው። ለተቋሙ የታሪክ አጋጣሚ ሆኖ ይሄን አገልግሎት የሚሰጥ ተቋም መሆኑ ለተቋሙ ማኔጅመንትም ሰራተኞችም ትልቅ ክብር ነው እና ይሄ 24 ሰዓት የሚሰራ የባንዲራ ፕሮጀክት ያለምንም ችግር እንዲከናወን መፈለግ ብቻ ሳይሆን አገራዊም ግዴታ አለበት። የታላቁ የኢትዮጵያ ህዳሴ ግድብ ኢትዮ ቴሌኮም በዘረጋው መሰረተ ልማት በመታገዝ ከአመራር እስከ ከፍተኛ ባለሙያና ፈጻሚ ደረጃ ያሉ የፕሮጀክቱ ሰራተኞች መረጃ ነው እርስ በርስ እንዲለዋውጡ አግዟል። አንድ ሜትር ከ60 ምናምን ወደ ላይ መጥተናል። ፕሮጀክቱ የኢትዮ ቴሌኮም የተለያዩ የአገልግሎት አማራጮችን በመጠቀም ለግንባታው መፋጠን እንደ አንድ ግብአት እየተጠቀመበትም ይገኛል። እሺ፣ አቤት። እሺ ለና አጋበን ማስከፍ እሺ ወጣ አሁን በዛው እየወጣችሁ ነው። ወደ ቢሮ መጣችኋል? ጥሩ ላገኛችሁ እችላለሁኝ። ቢሮ ሆናለሁ ብዬ ገምታለሁ። ከአንድ ከ15 ደቂቃ በኋላ ካገኘዋችሁ እንገናኝ። ጥሩ በቃ ሰላም እላችኋለሁኝ። እሺ ባላችሁበት ቢሮም እኖራለሁ፣ ኛው ከ15 ደቂቃ በኋላ እኖራለሁ። ሞባይል የስልክ አገልግሎት እንደዚሁም ዋይርለስ በሆኑ ወይም ገመድ አልባ በምንላቸው አይነት ያሉ የስልክ አገልግሎቶችን በተለያዩ ሲስተሞች ኤዲኤስኤል በመትከል የኢንተርኔት አገልግሎት በማግኘት ስራዎቻችንን በማቀላጠፉ ረገድ ግንኙነት ማቀላጠፉ ረገድ ያው ዓለም አቀፍ ግንኙነት ያለበት የሥራ ቦታ ነው። ከአማካሪ መሐንዲሶቻችን ጋር ከሥራ ተቋራጮች በተለያዩ ካሉ ባለሙያዎቻቸው ጋር በቅርብ የምንገናኝበት ፋሲሊቲ ወይም አገልግሎት ነው ያለው። በፕሮጀክቱ አካባቢ ያሉ የፋይናንስ ተቋማት የኢትዮ ቴሌኮም መሠረተ ልማትን በመጠቀም ፈጣንና ቀልጣፋ አገልግሎት እየሰጡ ይገኛሉ። ከተማ ላይ ሲሰራ ቆይተህ መተ እዚህ እነኚህ ፋሲሊቴሽኖች ካልተሟሉለት ስራህን በአግባቡ ማቀላጠፍ አትችልም። ለዛም ነው የኢትዮጵያ ንግድ ባንክ፣ ፖስታ አገልግሎት፣ የኢትዮ ቴሌኮም ሁሉም ነገር ቤተሰቦቻችንን በቅርብና ልክ በአካል አብረናቸው እንዳለን እንዲሰማን የሚያደርገንን ነገር እዚህ ጋር በመፈጠሩ እዚህ ጋር አእምሯችንን ወይም ሀሳባችንን ወደ ሌላ ከማድረግ ቆጥቦን ስራችን ላይ ፎከስ እንድናደርግ አድርጎናል ማለት። ለህዳሴ ግድብ የግንባታው ስራ ቀን ከሌሊት በመፋጠር ላይ ነው። እንደዚህም በርካታ ባለሙያዎች የተጣለባቸውን ኃላፊነት በብቃት እየተወጡ ይገኛሉ። የተለያዩ ተቋማትም ለህዳሴ ግድብ ግንባታ የበኩላቸውን ድጋፍና እገዛ እያደረጉ ነው። ህዳሴው ግድብ ማስተባበሪያ ጽሕፈት ቤት ጋር በጋራ በመሆን በተለያዩ የገቢ ማሰባሰቢያ ስራዎች ላይ ይሳተፋል። በተለይ በዚህ በ8100ኤ በትልቅ ሀገራዊ ስራ በሁለት ዙር ተከናውኗል። በዚህ ሁለት ዙር ኢትዮ ቴሌኮም ከዚህ አገልግሎት ያገኘ የነበረውን ገቢ ሙሉ በሙሉ ዜሮ አድርጎ ሙሉ በሙሉ ለዚህ እንዲሁል አድርጎ በሁለቱ ዙር የህዳሴው ግድብ ማስተባበሪያ ጽሕፈት ቤት ወደ 129 ሚሊዮን ብር አካባቢ ተሰብስቧል። አሁንም በቀጣይ ጥያቄ ቀርቦልናል ከህዳሴው ግድብ ማስተባበሪያ ጽሕፈት ቤት። ይህንንም ድጋፍ በቀጣይ የምንሰራው ነው። ኢትዮ ቴሌኮምም ለህዳሴ ጉዟችን መፋጠን ትልቁን ድርሻ ከሚወጡ ሜጋ ፕሮጀክቶቻችን ዋነኛ የሆነውን የህዳሴ ግድብ ስራ እንዳጋመስነው እንጨርሰዋለን በሚለው አገራዊ መሪ ቃል መሰረት የድርሻውን መወጣቱን ቀጥሏል። ብቻችን እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ ስድስት አመት ሆኖታል። ይህንን በማስመልከት ያዘጋጀነው ፕሮግራም ነበር ስትከታተሉት የነበረው። አሁን የፕሮግራማችን የመጨረሻ ክፍል ላይ ደርሰናል። ይመልሱ ይሸለሙ ባለፈው ሳምንት ጥያቄ የድህረ ክፍያ ሞባይል አገልግሎት ደንበኞች የጠፋ ሲም ካርዳቸው እንዲዘጋላቸው ለማድረግ ማሟላት ካለባቸው ሶስት ቅድመ ሁኔታዎች ቢያንስ ሁለቱን ይጥቀሱ የሚል ነበር። ምላሹ የሚሆነው ደግሞ አንደኛው የባለቤቱ ስም፣ ሁለተኛው ደግሞ በደንበኛው በተደጋጋሚ የተደወሉ ቁጥሮች በሶስተኛ ደረጃ ደግሞ በደንበኛው ለመጨረሻ ጊዜ የተደወለ ሶስት ቁጥሮች የሚል ነው የሚሆነው። ከነዚህ ሶስት ምላሾች እንግዲህ ሁለቱን ከጠቀሳችሁ ትክክለኛውን ምላሽ አግኝታችሁታል ማለት ነው። ወደዚህ ሳምንት ጥያቄ ስናመራ ደግሞ የበሰቃ ሬዲዮ ጣቢያ በስንት አመተ ምህረት ተቋቋመ የሚል ነው። የዚህም ጥያቄ ትክክለኛ መልስ በስልክ ቁጥራችን በ0946050505 እስከ ምሽቱ አንድ ሰዓት ብቻ በአጭር የጽሁፍ መልእክት ማድረስ ትችላላችሁ። ተመልካቾቻችን እስካሁን ድረስ ፕሮግራሞቹን በማስተዋወቅ አብሬያቸው የቆየሁት ኤደን ጌታቸው ነበርኩኝ። ሳምንት በሌላ ዝግጅት እስክንገናኝ ድረስ መልካም ሳምንት።